ሰላም ሰላም ቤተሰብ ተመልካቾቼ ጓደኞቼ እንዴት አደራችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላም ኑልኝ። ላይክ ሳብስክራይብ፣ ሼርም እያደረጋችሁ አብራችሁን ቆዩ። ዛሬ ደግሞ ለሁላችንም እንማማራለን። በተለይ አዲስ የሆናችሁ አዲስ ሆናችሁ አልሆናችሁም አንዳንድ ማዳሞች እንደዛ አይነት ነገር ሞክሩ ብሎ ወደ እንደዛ አይነት ነገር የሚገፋፉ ማዳሞችም ስላሉ እና አንድ እህታችን ቲክቶክ ላይ አይቼ ከማዳሟጓ ምናምን ሽሻ እያጭሰች ምናምን ነገር በጣም የሚያሳፍር ነገር። አሁን በእንደዚህ አይነት ሴቶች ናቸው የአረብ ሀገር ሴት የምንባለው። እና እንደዚህ እየሆኑ ነው ወደ ሀገራቸው ማይገቡ ምናምን እንደዚህ እየሆንን የምንኖር ነው የሚመስላቸው። ግን ለአንዳንድ ጋጠ ወጥ የሆኑ ሴቶች ማለት ነው የሁላችንን የአረብ ሀገር ምንሰራ ሴቶች ስም ያሰድባሉ። ማለት በማወቅም ባለማወቅም እንደዚ አይነት ነገር ይጀምራሉ። እና በጣም መጥፎ ነው ጓደኞች፣ በጣም መጥፎ ሱስ ነው። እንደዚ አይነት ነገር ውስጥ ከገባችሁ በተአምር መውጣት አትችሉም። እውነቴን ነው የምላችሁ። እኔ ብዙም አውቃቸው ልጆች አሉ እና ኢትዮጵያ ውስጥ ራሱ ገብቶ መቶ ያቃታቸው። በጣም ሱስ መጥፎ ነገር ነው ጓደኞች፣ ህይወታችሁን የሚያስጠፋ ነገር ነው እና። ከእንደዛ አይነት ነገር ተቆጠቡ። እኛ ባህላችንም አይደለም፣ አይደለም ሺሻ እኛ እንደዚ አይነት ነገር አይነካካንምና አንዳንዴ አዳዲስ የሆናችሁ የሆነ ነገር ሰው ሲጠቀም አይታችሁ ብርቅ ሊሆንባችሁ ይችላል እና በተአምር እንደዚ አይነት ነገር እንዳትሞክሩ። በጣም መጥፎ ነው ሺሻ ለጤናም ኢኮኖሚም በጣም አንደኛ የነገር በጣም በውድ ዋጋ ገዝቶ ነው የሚጠቀሙትና አስፈልግም ይሄ ሲጀመር ምግብ አይደለም፣ መጥፎ ነው። ዞሮ ዞሮ ይሄ ጭስ ነው፣ ሳምባችን ውስጥ ገብቶ ከጥቅም ውጭ ነው የሚያደርገው። እንደዛ አይነት ነገር እህቶቼ፣ እባካችሁን፣ አደራችሁን እንዳትሞክሩ። እንደዛ አይነት ሴቶች ደግሞ እባካችሁን፣ ነውራችሁን ደግሞ እዛው ደብቁ፣ ሚዲያ ላይ አታውጡ፣ እኛንም አታሰድቡን። ሰው ነውር እንዴ? ለነሱ ለአረቦቹ ምንም ላይሆን ይችላል። እንደ ባህል መሰለኝ እንደዚህ አይነት ነገር የሚያደርጉት ለነሱ ኖርማል ነው፣ ምንም ማለት አይደለም ለነሱ። ግን ለእኛ በጣም መጥፎ ነው፣ እንደዚህ አይነት ነገር በባህላችንም ነውር ነው። በቃ እና እባካችሁን ነውራችሁን እዛ እዛው ደብቁት፣ ሚዲያ ላይ አታውጡ። ምንድነው? እሷ ልጅቷ እያጨሰች ምናምን አረቦቹ ናችሁ የሚቀርጿት ምናምን ነገር አትቅርጹኝ አትልም እንዴ? እያጨሰች ጭራሽ ከነሱ ጋር እንትን እያለች ማለት ነው። እና ነገ የምትጸጸትበት ነገር ነው እያደረገች ያለችው። እና በጣም እንደዚ አይነት ነገር አንድ ከገባችሁበት ለመውጣት በተአምር አትችሉም። እንደዚ አይነት ነገር ስውስ ነክ ነገሮች፣ እባካችሁን እህቶቼ ከእንደዚ አይነት ራቁ እህቶቼ ማለት ነው። አዳዲስ የሆናችሁ ደግሞ ሳብስክራይብ ላይክ ሼርም እያደረጋችሁ ሼር እያደረጋችሁ እህቶቼ ሼር እያደረጋችሁ አይደለም ዩቱቤንም ደግሞ ለብዙ ሰው እንዲደርስ ላይክም አድርጎ እና ያው እንድንማማር ነው እንደዚ አይነት ነገር ብርቅ የሚሆንባችሁ ልጆች አላችሁ ማለት በተለይ አዲስ ስትሆኑ ሰው ሲያደርግ ምናምን እኔ መጀመሪያ የገባውበት ቤት ማለት ነው ማዳም በቃ ይህን ነገር በተአምር በቀን ሶስት አራት ሳትጠቀም አትውልም ሽዣ ማለት ነው እኔ አዲስ ነበርኩኝ ያኔ ማለት ነው እኔ ለእኔ አዲስ አይደለም ፊልም ላይ ምናምንም ኢትዮጵያ ያለው ስለማይ እንደዚ አይነት ነገር ምንም አዲስ አልሆነብኝም በእርግጥ በአይን አይቼ አላውቅም በአካል ሳየው ገረመኝ ማለት ነው ትሞክሪያለሽ ምናምን ስትለኝ ኧረ እኔ አልሞክርም ምናምን ብዬ እምቢ ያልኩኝ ማለት ነው አይ ብዬ ብሞክር ኖሮ ያን በጣም ከባድ ነው ለመውጣት። እንደዚህ አይነት ነገር ውስጥ በጣም ከባድ ነው የሚሆነውና ብዙ ልጆች እንደዚህ አይነት ነገር እንደ ቀልድ ጀምራችሁ ኢትዮጵያ ገብታችሁ ሕይወታችሁን መስቅልቅል ሊያወጣ አለና የሆነ ጊዜ ሊያሾ ታቁታላችሁ የምትከታተሉት። እና በጣም ግልጽ ሴት ነች ያወራችሁ፣ እውነት ነገር ነው ማዳሚያ ጪሳ ስታስቀምጥ አጭስ ነበር አለች ማዳማ ያስተረፈችውን፣ እያጨስኩኝ ከዛው ለመደብኝ አለች። ቪዲዮ ቲክታክ ላይ ያለ ማየት ትችላላችሁ። እና በቃ ሞከረችው በዛው ለመደችው። እና እንደዚህ አይነት ነገር እንደ ቀልድ የምንጀምረው ነገር ነው፣ ጭራሽ ራሳችን እዛ ውስጥ ነው የምናገኘውና እባካችሁን እህቶቼ እንደዚህ አይነት ነገር ከማድረግ ተቆጠቡላለው። በጣም እያሳቀችኝ ነበረ። ማዳሜ አስቀምጣ ስትሄድ ቁጭ ብያ ጭስ ነበረ ሞከርኩኝ፣ ያለች ከዛው ለምጄ በዛው ቀጠልኩበት፣ ሺሻ ሱሰኛ ሁኜ ነበርኩኝ እያለች ስታውራ ነበረ። ሊያሾ ማለት ነው። እና እህቶቼ እንደዛ አይነት ነገር በተአምር እንዳትሞክሩ። አንዴ ከገባችሁበት መውጣት አትችሉም። እና ወዳቸዋለሁ፣ በያላችሁበት ሰላሙን ልኝ። መልካም ጊዜ፣ መልካም ቆይታ፣ ቻው።